አስራት ሚዲያ በጉጉት ስጠብቀው ነበር። ይሄ የታፈነ ህዝብ አሁን ያው ነጻነት ሚዲያዎች ብቅ እያሉ ነው። አስራት ሚዲያ ደግሞ ለአማራ በተለይም ለአማራ ክልል በተለያየ ቦታ ለሚገኙ ህዝቦች መልካም መምጣቱ ለእኛ ትልቅ ደስታ ነው የፈጠረብን እና ጥሩ ነው። በደስታ ነው የሚቀበለው። በጉጉትም ነው ስንጠብቀው የኖርነው። ስሜ ያሉ ደስታ ነው ባለሳ ከተማ ነው ለ እንዲሁም ባሳ ዙሪያ ትምድ ያለው አስራት በአማራው ስም ወይም በጀግናው የአማራ ታጋይስ በመስረቱ ወይም መሰየኑ ደስ የሚለኝ ሆነው፣ ወደፊትም የአማራውና የተገደዱት ድምጽ ይሆናል ብዬ አምናለሁ። የኛም የቤኒሻንጉል በቤኒሻንጉል የምንገኝ የአማራው ድምጽ እንደሆነ አጠማመናለሁ። የአክሱላይን አለም ይባላሉ። ከቤኒሻንጉል ድምጽ አስራት ስራ መጀመሩ እጅጉ ነው የሚያስደስት ነገር ነው። ምክንያቱም ወሳኝ በሆነ ሰዓት ላይ ነው የጀመረው። የአማራ ብዙ አደጋዎች የተጋረጡበት ከወጣቱም ሆነ ከዛውንቱም ሆነ ብዙ ታሪክ የጠፋለ ያን ታሪክ ደግሞ ማስተዋወቅ የምንችለው የራሳችን ሚዲያ ሲኖር ነው። አማራ የሌለበት ቦታ የለም። አማራ ግን ራሱ ወሳኝ የመደራጀት ህልውናውን እንኳን የተከለከለበት ሁኔታ አለ። ይህን ደግሞ በየት እንድታሳውቀው አትችልም። ና ሚዲያ ሲኖር ነው። ሚዲያ መኖሩ ለዚህ ወሳኝነት አለው። ስሜ ደበበ ባህሩ ይባላል። አስራት የቴሌቪዥን ፕሮግራም መምጣቱ ያው እኛም በጣም የምንጠብቀው ና መምጣቱን በጣም ደስተኞች ናል እና በጣም የምንደግፈው ነው። በሁሉ ነገር በየወረዳ ውስጥ በየቀበሌ ውስጥ የቀሩ ብዙ ዜጎች አሉ ና የእነሱን ድምፅ ለማውጣት ይህ ፕሮግራም መምጣቱ በጣም ለእኛ በጣም አስፈላጊያችን ነው። ነገር ግን እስከታች ድረስ ያሉት የሚታዩ ስቃዮች ሰባዊ ጥሰቶችን እየቃኘ በፕሮግራሙ ላይ አየር ላይ ቢያውርልን በጣም ደስተኛ ነው። እኛም ወደፊትም ው በሙሉ አቋማችን ድጋፋችንን እንቀጥላለን።